ሰላም እንደምንሰንብታችኋል። እጅግ አድርገን የምንወዳችሁና የምናከብራችሁ ውድ ተመልካቾቻችን፣ ይህ የጆካ ሚዲያ ነው። በዛሬው ፕሮግራማችን ስለ ድምፃዊት፣ ግጥምና ዜማ ደራሲ፣ የፊልምና የቲያትር ተዋናይት፣ ሁለገብ አርቲስት ይታገሱ መለሰ ጥቂት እንላለን። እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩም በአክብሮት እንጠይቃለን። ሁለገብ አርቲስት ይታገሱ መለሰ መነነች። ድምፃዊት፣ ግጥምና ዜማ ደራሲ የፊልምና የቲያትር ተዋናይት ሁለ ገብ አርቲስት ይታገሱ መለሰ ከዝምታ ገዳም ከከተመች እነሆ አመታት ተቆጠሩም። አንድ ለእናቷ ነበረች። በጉራጌ ኪነ ጥበብ በእሷ ደረጃ ያለ አርቲስት አደለም፤ ከሴት ከወንዶቹም አለ ብዬ አላስብም። እንደ ሀገርም በአርቲስቷ ደረጃ ያሉ ባለሙያዎች ጥቂቶች ናቸው። በድምፃዊነት በቲያትሩም በፊልሙም የትወና ብቃት በግጥምና ዜማ ድርሰት በሁሉም ላይ ሰርቶ አሳይተው ስራቸው ምስክር የሆነላቸው ለዛውም በአርቲስት ይታገሱ መለሰ እድሜ ያሉ ከያኔዎቻችን ቁጥር ጥቂት ነው። በእነዚህ ሁሉ ራሳቸው ችለው በቆሙ የኪነ ጥበብ ዘርፎች በአርቲስቷ ብቃት ልክ መገኘት ቀላል አይደለም። በተለይም በአርቲስቷ የኑሮ ሁኔታ የነበረ ታዳጊ ቀን ሰርቶ የቤት ኪራይና ሌሎች ወጪዎቹን ሸፍኖ ማታ ተምሮ ለዚህ ቁም ነገር መብቃት ምን ያህል ፈታኝ እንደሆነ ማብራሪያ የሚፈልግ ጉዳይ አይደለም። የተዋጣላት ድምፃዊት፣ ግጥምና ዜማ ደራሲ፣ በፊልሙም በቲያትሩም የተጨበጨበላት ተዋናይት፣ ትሑት፣ ጨዋ፣ ከዕድሜዋ ብዙ ተራምዳ የሰከነችና የበቃች በሙያዊ ሥነ ምግባር ምሳሌ የሆነች የወጣችበትን ማኅበረሰብ ባህል፣ ወግ፣ ሥነ ሥርዓት አክብራና አስከብራ ይኖረች በንስቶች ብዙም በማይደፈረው የጉራጌ ኪነ ጥበብ ላይ ሰብራ የወጣች በተገኘችበት መድረክ ሁሉ የወጣችበትን ማህበረሰብ ባህልና ታሪክ ለሌሎች ስታስተምር የኖረች ማህበረሰቡን በኪነ ጥበቡ ዘርፍ የወከለች አምባሳደር ዳግማዊት የቃቄ ወርድወት ሁለገብ የኪነ ጥበብ ባለሙያ ብቻ ሳትሆን በሁሉም ላይ ሰርታ አሳይታ ደረጃዋን ከፍ ያደረገች ብርቅዬ አርቲስት ናት፣ ይታገሱ መለሰ። በሷ እድሜ እሷ የደረሰችበት ከፍታ ላይ መገኘት ብዙም የተለመደ አይደለም። አንድ ባለሙያ ከእሷ ዕድሜ ቀድሞ ይታገሱ መለሰ የደረሰችበት ደረጃ ደርሶ አይተን ይሆናል። ግን በአንድ የሙያ መስክ አለያም በሁለት ሊሆን ይችላል። ለምሳሌ የተዋጣለት ድምፃዊ ሆኖ ግጥምና ዜማ ደራሲ መሆን። ይታገሱ መለሰ ግን ግጥምና ዜማ ስትሰራ ለዛ የተፈጠረች ትመስላለች። በድምፃዊነቷ የሚያውቃት ዋው ከማለት ሌላ ምን ሊል ይችላል? የፊልም ማጀበያ ሙዚቃ ስትሰራ የትወና ችሎታዋ እዛ ጋ ማየት ይቻላል። ፊልሙን ሕይወት ትዘራበታለች። የፊልሙ ታሪክና ተዋናዮቹ በተመልካቹ አእምሮ ውስጥ በድምፅዋ ቅላጼ ቀርፃ የማቆየት አቅም ተሰጥቷታል። እስከ ዓለም ፍጻሜ ጠብቅሃለ ካልገባልንገር አንተሞ ውስጥንያለ በሰው ተከ በትወና የሚያውቃት ሌላ ተአምር ነች። የስሜት ገንቦ የተሰጣትን ገጸ ባህሪ ተላብሳ የእውነት ማንነቷ እስኪ መስል ድረስ መስላ ሳይሆን ሆና መስራትን የተካነች የተመልካቹን ስሜት ሰቅዛ በመያዝ ደስታዋ፣ ሐዘንዋ፣ ቁጣዋ፣ ፍቅሯ፣ ርኅራሄዋ ብቻ እንድትሠራው የተሰጣትን ገጸ ባሕሪ ሁሉም በቴሌቪዥን መስኮት የምንመለከታት ሳይሆን አብረናት የታሪኮች ተካፋይ የሆንን ያህል አጋብታብን የማለፍ ብቃት የግለዋ ነው። ባላገር ሆና ስትሠራ ከተማ የረገጠች አትመስልም። የከተማ የአራዳ ሆና ስትሠራ እትብቷ አገር ቤት እንደተቀበረ የልጅነት ጊዜዋ ገጠር እንዳሳለፈች ብትናገር ማን ያምናታል? ይህ የሚሆነው የተሰጣትን ገጸ ባህሪ መስላ ሳይሆን ሆና ከመስራቷ የተነሳ ነው። የመድረክ ቲያትር የተዋናይ ብቃት የሚፈተሽበት ሙሉነትን የሚጠይቅ በኤዲቲንግ የማስተካከል እድል የማይሰጥ በተመልካች ፊት የሚፋለሙት ጦርነት ነው። ይታገሱ እኔ እስከማውቀው ሁለት ቲያትሮች ላይ ሰርታለች። ሁለቱም ቲያትሮች እጅግ በጣም ፈታኝ ናቸው ይላሉ ባለሙያዎቹም። ከመጋረጃው ጀርባ ቲያትር ላይ አንድ ተዋናይ ሁለት ገጸ ባህርያትን ወክሎ ይጫወታል። ይህ ብዙም የተለመደ አይደለም። አርቲስት ይታገሱ መለሰ በአንድ መድረክ ሁለት ተቃራኒ የሆኑ ገጸ ባህርያት እንዴት አድርጋ እንደተወጣቻቸው ቲያትሩን ያዩ ምስክሮች ናቸው። የቃቄ ወርድወት ቲያትር እጅግ ፈታኝ ነው ብዬ አስባለሁ። ምክንያቱም የቃቄ ወርድወት የአንድ ደራሲ ልበወለድ በተለይም የጉራጌ ብሔረሰብ በደንብ የሚያውቃት ለሴቶች መብት ጠበቃ በመቆም ዓለምን የቀደመች የወንዶች ብቻ በምትመስል ዓለም እንቢ በማለት የተነሳች ደፋር፣ አሰምታ መናገር የምትችል ስትናገር፣ የምትሰማ በምትሰነዝረው ሐሳብ እንደ መብረቅ ብልጭታና ጉንጉምታ የሁሉም ልብ የምታሸብር ጀግና ከጉራጌ አብራክ የተፈጠረች እንቁ ነች። ስለዚህ የቃቄ ወርድ ወት ቲያትር ላይ የካኬ ወርድወትን ሆና የምትተውን ተዋናይት በቃቄ ወርድወት ልክ እንጂ እንደ ልብ ወለት ቲያትር በተዋናይቷ ብቃት ልክ እየተመዘነች የተጻፈች አይደለችም። የቃቄ ወርድወትን ለመተወን ትክክለኛ ሰው ነበረች። ድምጽዋ፣ ግርማ ሞገሷ፣ ቁመናዋ፣ የትወና ችሎታዋ የቃቄ ወርድወትን የሚያውቃት ሰው ልቡን ሙልት እንዲል ያደረገች የዘመኗ የቃቄ ወርድወት ሆና ብቅ ብላለች ይታገሱ መለሰ እኛ ጉራጌዎች ጥበብና የጥበብ ሰዎቻችን የሚገባቸውን ክብር የመስጠት ልማድ የለንም። በራሳቸው ጥረት ገፍተው ሲመጡ የምናጨበጭብ ከመጡ በኋላም የማናግዝ ሲወጥቁ የትናችሁ የማንል ስለመሆናችን እርግጥ ነው። ለጥቂት አምባሳደሮቻችን የተደረገው ድጋፍ ያለ ቢሆንም ከህዝቡ ብዛትና ካለው የማድረግ አቅም አንጻር ሲታይ ተደረገ ለማለት አያስደፍርም። የጥቂቶች ጥረት እውቅና ለመንፈግም አይደለም። ይታገሱ መለሰ ከጥበቡ ዓለም ራሷን ካገለለች ቆየች። ምክንያቷን አልተናገረችም። የሥራ ባልደረቦቿም ትንፍሻ አላሉም። የአየር ሰዓታቸው ድምቀት የነበረችው ሚዲያዎችም የት ጠፍታ ይሁን ብለው አልፈለጓትም። ከማንም በላይ እኛ ጉራጌዎች አልፈለግናትም። የጥቂቶች ጠይቆ የማቆም ካልሆነ በቀር ይታገሱ መለሰ ከጥበቡ ዓለም ለአንዴና ለመጨረሻ ጊዜ ይሁን የራቀችው ወይንስ የናፈቃት ጆሮአችን፣ የተራባት አይናችን፣ የተጠማት ልባችን ተመልሳ በተሰጣት ሰፊ የጥበብ ባህር ታረሰርሰው ይሁን አናውቅም። ብቻ ግን በመጥፋቷ ግራ የተጋቡ ዝምታዋ ያስጨነቃቸው እንዲህ ሆና ነው እንዲያ ሆና ነው እያሉ የራሳቸውን መላምት ያስቀምጣሉ። ግና ይታገሱ መለሰ ከዝምታ ትግ ከከተመች ሰንበትበት ብላለች። ትብላለች ከፍተዋት ይሁን አዝናብን ይሁን እንጃ ሁለገብ አርቲስት ይታገሱ መለሰ ከዝምታ ገዳም ከከተመች እነሆ ዓመታት ተቆጥሯል። አረምድ ወዊ